ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ሰኔ 8 2017 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን ወደ እናንተ ጋር ስፋውራቸውን ቆየሁ። በለጠ ካሳ ነኝ። እናንተም እየተከታተላችሁ አብራችሁን እንድትቆዩ በአክብሮት ጋብዛለሁ። ሃሳብ አስተያየት ቢኖራችሁ ጥቆማ፣ ዜና ጂሜል ዶት ኮም እንደተለመደው ሃሳብ አስተያየቶቻችሁን ልትልኩልኝ ይችላላችሁ። እንዲሁም ደግሞ በቴሌግራም በዋትስአፕ ሜሴንጀር፣ እና በትዊተርም እንደዚሁ መልእክቶችን ማድረስ ትችላላችሁ። ይህን እያደረጋችሁ ስለሆነ በእጅጉን የማመሰግነው በተለያዩ አካባቢዎች አሉ መረጃዎችን እየላካችሁልን ነው። እኔም ወደ እናንተ መልሼ እያደረስኩ ነው። በዚህ እንግዲህ ምስጋናዎችን ያላካችኋላችሁ። በተለይ በተለያዩ የኦሮሚያ ክልል አካባቢዎች ግፍና ሰቆቃ የሚፈጸምባቸው የአማራ ተወላጆችን በተመለከተ ላደረሳችሁትን መልእክቶች እና ለተሰጠው ምላሽ ያቀረባችሁትን እንደዚሁ ምስጋና ተመልክቼዋለሁ። ይሄ ግዴታ ነው፣ ትንሹ ግዴታ ነው። ስለዚህ አሁንም ለዚህ በተለይ ግፍና ሰቆቃ እየተፈጸመበት ላለ ህዝብ ድምጽ መሆን የዛ ህዝብ መወለድ ብቻ ሳይሆን የሞራልም ጉዳይ ነው። ስለዚህ የሀሳብ አስተያየቶችን እንዲሁም ደግሞ ጥቆማና መረጃዎች የምታደርሱኝ እየተከታተልኩ የማያቀርብ ይሆናል። በተለይ በዛሬው ጠዋት በደቡብ ምራብ ሸዋ በንጹሀን የተፈጸመው ግፍና ሰውቁ እስካሁን ሚዲያዎች በተደጋጋሚ ተልኮላቸው አላቀረቡትም ነበር የሚል ጭምር ልካቸዋል። ይሄው መረጃው በደረሰበት ጊዜ ወደ እናንተ ደርሷል መረጃውን የሰሙ የሚመለከታቸው አካላት ካሉ ቢያንስ ለህፃናትና ለንጹሃን ጥበቃ ቢያደርጉ ያው ድምፁን ማሰማት ተችሏል እንግዲህ በዚህ ሰዓት የተለያዩ መረጃዎች እንጂ ያለው የግንባር መረጃዎች እንጂ ያለው ሀገር አቀፍ ፖለቲካዊ ዲፕሎማሲያዊ ወታደራዊ መረጃዎችን አካትቻለሁ እነዚህ መረጃዎች የተከታተላቸው አብራችሁ እንድትቆዩ ነው በአክብሮት የሚጋብዘው ታጣቂ ሰራዊቱ አምፅዋል በአዛዡ ላይ እንደዚሁ የግድያ ሙከራ አድርገዋል። ከዚህ ጋር በተያያዘ ዝርዝርና ሰፋ ያለ መረጃ ይዣ አለው የምሰሙት መረጃ ነው። በዚህ ሰዓት እንግዲህ ከዚህ ባሻገር እንደዚሁ የግንባር መረጃዎችንም ይዣ አለው። እንደዚሁም የፋኖ ታዋቂ የፋኖ መሪዎችና አዋጊዎችን መስዋዕትነት በተመለከተ የተሰጠ መግለጫ አለ። ይህንን በዚህ ሰዓት ወደ እናንተ የማያቀርብ ይሆናል። የአሜሪካው አምባሳደር በአዲስ አበባ እንደዚሁ የሰጡትን እንደዚሁ ማብራሪያ በተመለከተ ሪፖርተር ካወጣው ዘገባ ላይ በአጭሩ የወሰድኩት መረጃ አለ። እነዚህን ጨምሮ ሌሎች መረጃዎችን ወደ እናንተ አደርሳለሁ። እንግዲህ መረጃዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በድጋሚ የምጠይቀው። ሐሳብ አሳየት ኖራችሁ ጥቆማ ዜና ጂሜል ዶትኮም ዲስክሪፕሽን ላይ የተገለጸውን የኢሜይል አድራሻ ልትወስዱ ትችላላችሁ። ወደ መረጃዎቹ እሄዳለሁ። እንግዲህ ዛሬ ከነበሩ ክስተቶች መካከል ጠቅላይ ሚኒስትር አብይ አህመድ የኪነ ጥበብ ባለሙያዎችን ማነጋገራቸውን ገልጸዋል። በፌስቡክ ገጻቸው ባሰፈሩ ጽሁፍ እንግዲህ ኪነ ጥበብ ለሀገር ማንነትና እድገት ቁልፍ ሚና እንደሚጫወት ገልጸዋል። ይህንን እሳቸው በገለጹበት ጊዜ መሬት ላይ ያለው እውነታስ ምን ይመስላል የሚለው ተጠየቆችን ማቅረብ ያስፈልጋል። በተለያየ መንገድ የኢትዮጵያን አንድነት እንዲሁም ደግሞ የኢትዮጵያን ታሪክና የነገስታቶችን ገናና ታሪክ የሚያነሱ አርቲስቶች፣ እንዲሁም ደግሞ የኪነጥበብ ስራዎች በቀጥታ በሚታፈኑበት ፕሮግራሞቹ እንዳይተላለፉ በሚደረጉበት እንዲሁም ደግሞ አርቲስቶቹ እየታሰሩ ባሉበት ሁኔታ ጠቅላይ ሚኒስተሩ ግን ይህንን እያሉ ነው የሚገኙት። እንግዲህ ስለ የትኛው ለሀገር ማንነትና ለሀገር እድገት የሚጫወቱን ቁልፍ ሚና እያወሩ እንደሆነ ግልጽ አይደለም። ምክንያቱም በዚህ በኩል በዘርፉ ተሳታፊ የሆኑ አርቲስቶች እየደረሰባቸው ያለው ግፍና እንደዚሁም ደግሞ መከራ ማሰቃይ ይታወቃል። የታሰሩ ሁሉ አሉ። ለማንኛውም ይህንን ብለዋል። ይህ እንግዲህ ከባለፈው ከንግዱ ማህበረሰብ ጋር ካደረጉት ውይይት እንዲሁም ደግሞ ከመምህራን ጋር ከነበረው ውይይት የቀጠለ ሶስተኛው ውይይት ነው ተብሏል። ከዚህ ጋር በተያያዘ ባለፈው አርብ ከጤና ባለሙያዎች ጋር ይደረጋል የተባለው የጠቅላይ ሚኒስትሩ ውይይት ወደሚቀጥለው ሮብ ተላልፏል። ጉዳዩ ምን እንደሆነ ግልጽ አይደለም፣ የሚሉት የመረጃ ምንጮቹ ምናልባት የመጀመሪያዎቹን ሶስት መድረኮች የነጋዴዎችን፣ የመምህራንና የኪነጥበብ ባለሙያዎችን ካደረጉ ነገሮችን ካለዘቡ በኋላ የጤና ባለሙያዎችን ለማግኘት ጠቅላይ ሚኒስተሩ ፕሮግራሙ ወደዛ ቀይረውት ሊሆን ይችላል የተባለው በሚቀጥለው እንግዲህ ሰኔ 11 በአገር አቀፍ ደረጃ ከተወከሉ የጤና ባለሙያዎች ጋር ውይይት ያደርጋሉ ተብሏል ጠቅላይ ሚኒስትሩ። በዚህም እንግዲህ አንሳተፍም የሚሉ የጤና ባለሙያዎች አሉ። ቅድመ ሁኔታዎች፣ ጥያቄዎች አልተፈቱም የሚል እንደዚሁም ደግሞ እንግዲህ በተለይ በተለያዩ ጫናዎችም እንደዚሁ የተመረጡ ባለሙያዎች ከጠቅላይ ሚኒስትሩ ጋር ውይይት ያደርጋሉ ተብሎ ይጠበቃል። እንግዲህ በዚህ ጉዳይ ላይ በተለይ ብዙ የሚጠበቁ ነገሮች ይኖራሉ። አብረን የምናያቸው ነው የሚሆነው። ሌላው እንግዲህ በዚህ ሰዓት ከያስኳቸው መረጃዎች መካከል የፋኖ መሪዎችን መስዋዕትነት በተመለከተ የወጣ መግለጫ አለ ከአማራ ፋኖ ብሔራዊ ኃይል። የወሎ ቀጠና የፋኑ ሃምሳ አለቃ አደማሊን መስዋዕትነት አስመልክቶ የተሰጠ መግለጫ አለ። እንግዲህ መስዋዕትነቱን በተመለከተ ከተሰጡት መግለጫዎች በመግለጫው ላይ ከተወሰዱ ነጥቦች መካከልና ከጓደኞቹ ጋር እንዲሁም ደግሞ አጠቃላይ በነበረው ትግል ውስጥ የነበረው አጠቃላይ ሁኔታ በተመለከተ በአጭሩ የንጉስ ሚካኤል ክፍለ ጦር ዋና አዛዥ የነበረው እንዲሁም ደግሞ በዚህ ቀጠና የፋኑ የኢንዶክትሪኔሽን ኃላፊ እና መምሪያ አስተባባሪ የነበረው በህወሓት ወረራ ጊዜ ከግዳጅ እስከ ማስተባበር ኃላፊነቱን የወጣ የተወጣ የፋኖ መሪ ነው። ሃምሳ አለቃ አደማሊ እንደውም ብዙዎቹ የፋኖን ትግል ባሉታዊ በሃይማኖታዊ ገጽታ ለባሉታዊ መንገድ ለማንሳት ሲሞክሩ እነፋኖ አደማሊ የነበራቸውን ተሳትፎ እያቀረቡ ብዙዎቹ እንግዲህ መከራከሪያ ሲያደርጉት ነበር። የአማራ ህልውና ሃይማኖታዊ አይደለም፣ ከዛ ባለፈ ነው። እንግዲህ በወለጋ የሚፈጸመው በሙስሊም በክርስቲያኑ ሳይል የሚፈጸመው ግፍና ሰቆቃ ለአማራነት ወይ ደግሞ አማራነትን ያስቀደመ ጥቃት ነው በሚል ነፋኖ ሃምሳ አለቃ አደማሊ የከፈሉት ዋጋም ከዚህ እንግዲህ በዚህ ለአማራ ህዝብ ሁሉና ካደረጉት ተጋድሮ ውስጥ እንግዲህ ታሪክ የማይረሳው ነው። በለጋምቦ በተለይ በስተምራብ በሚገኙ የወሎ ወረዳዎች በለጋምቦ፣ በመሀል ሳይንት፣ በመካነ ሰላም፣ በቦረና ሳይንት፣ በአማራ ሳይንት፣ በከለላ፣ በወግዲ ቀጠናዎች ከአባይ ሸለቆ እስከ ጀማ ወንዝ ድረስ ባሉት ቀጠናዎች እንዲሁም ደግሞ እንግዲህ ከደሴ በስተምራብ ባሉት አጠቃላይ ቀጠናዎች በርካታ ወታደራዊ ግዳጆችን ስለመምራቱ አደማሌ እንዲሁም ደግሞ መጀመሪያ እንደዚህ የፋኖን ትግል ሲቀላቀል ይዟቸው ለነበሩት ታጣቂዎች በወቅቱ የመንግስት ሚሊሻዎችን እንደዚሁ ድንገተኛ ጥቃት በመፈጸም ከስልሳ በላይ የጦር መሳሪያዎችን በአንድ ጊዜ በማስታጠቅ ፋኖችን ያደራጀ እንደነበረ ነው። እንግዲህ የህይወት ታሪኩም የሚያሳየው በወቅቱ በነበሩ ዘገባዎች እንግዲህ ታሳውስ ትችላላችሁ። በልዩ ልዩ ጀብደኝነቱ፣ በልዩ ልዩ የጦር መሪነቱ፣ በአዋጊነቱ እንዲሁም በፈጸማቸው ልዩ ልዩ ወታደራዊ ኦፕሬሽን የጨበጣ የከበባ የቆረጣ ውጊያዎች የከፍተኛ ልምድ ከፍተኛ ጀብዶችን የፈጸመው ሃምሳ አለቃ አደማሊ በተለይ ጨለማንም ተገን አድርጎ እንዲሁም በጨለማ ሳይቀር ጭምር ውጊያዎችን የሚያደርግ የከበባዎችን በመንግስቱ ሰራዊት ካምፖች ላይ ተደጋጋሚ ጥቃቶችን በማድረስ እንደዚሁ ከፍተኛ ወታደራዊ ኪሳራ ደርሷል። ከኮሎኔል ጀምሮ እስከ በታች ወታደራዊ መኮንኖች ድረስ ያሉትን በመማረክ እንደዚሁ ደግሞ በውጊያ ጉዳት በማድረስ ከፍተኛ ጀብዶችን ፈጽሞ ነበር ነው የተባለው። በተለይ ተለያዩ አውደጊያዎች በጎለሌ፣ በለጡማ፣ በዋርጃ፣ ጎረንጅ፣ መደላድል፣ ደገር ወርቄ ተብሎ በሚጠሩት አካባቢዎች፣ በእነዚህ አካባቢዎች በርካታ ከበባዎችንም ሰብሮ በመውጣት በርካታ ጀብዶዎችንም በመፈጸም የሚታወቅ ነው። እነዚህ አውደጊያዎች ብርቱ ተጋድሎ አድርጓል። ምሽግ ሰብሯል። ሰራዊቱንም እየመራ እያስተባበረ በርካታ ጀብዶዎችን ፈጽሞ ነበር። በተለይ እንግዲህ እነዚህ አውደጊያዎች ባሻገር በተለይ ከለላ ወረዳ ላይ ከላይ በመግቢያ እንዳልኩት ከስልሳ በላይ የመንግስት ኃይል በመደምሰስ በአንድ ቀን ስልሳ መሳሪያ በመረከብ ይዞት ለነበረው በርካታ ጀሌ ትጥቅ ማስታጠቅ ጭምር በዚህ ዝናው የታወቀ ነበረ። በአንድ ቀን ይህን ያክል ትጥቅ በማስገባት እንግዲህ በርካታ ባዶ እጃቸውን የነበሩ ፋኖዎችን በማስታጠቅ ላለፉት ሁለት ዓመታት ብርቱ ውጊያ ሲያደርግ ከርሟል። እንግዲህ ከመግለጫው ላይ የተወሰደው እና ከትግል ጓዶቹ የደረሰው ልዩ ምስክርነት ይህንን ነው የሚያሳየው። እንግዲህ ለቤተሰቦቹም፣ ለወዳጅ ዘመዶቹም፣ ለትግል አጋሮቹም በመግለጫው መጽናናትን ተመኝቷል። የአማራ ፋኖ ብሔራዊ ኃይል እንግዲህ በአጠቃላይ ከዚህ በመነሳት ምንድን ነው አጠቃላይ ትግሉ ላይ ያለው አጠቃላይ ሁኔታ የሚለውን ግን በተመለከተ መሰረታዊ ሀሳቦችን በዚህ ላይ ማንሳት ያስፈልጋል። በሁለት ቀናት ብቻ በዚሁ ቀጠና በወሎ ቀጠና የወደቁት ሁለቱ ጀግኖች በተለይ ከሁለት ቀናት በፊት ፋኖ ደምስ ይመር የእጁ ጀግና የሚባለው ይህም ደግሞ እንግዲህ በምዕራብ ወሎ በተለይ በዚህ በቦረና ሳይንት፣ በከለላ በለጋምቦ የሚታወቀው አደማሊ፣ እነዚህን የመሰሉ ጀግኖች በውጊያ እንዲሁም ደግሞ በተለያየ ጊዜ ተፈትነው ያለፉት ለምንድን ነው አሁን በቀላሉ በጠላት ተጋላጭ የሆኑት? የሚለው ጉዳይ ሁሉንም ሊያነጋግር የሚገባ በተለይ ደግሞ ግንባር ላይ ያለ ፋኖ ጉዳዩን በደንብ ሊመረምረው የሚገባ ጉዳይ ነው። አንድነት ካልመጣ በተናጠል እንደዚህ አይነት ታዋቂ ፋኖ መሪዎች፣ ታዋቂ ጀግኖች እየወደቁ በሄዱ ቁጥር ማን ነው የሚቀረው? ለብልጽግናስ ምቹ ሁኔታ የሚፈጠረው እንዴት ነው የሚለው ጉዳይ ከዚህ በላይ መሄድ ያለበት ጉዳይ አይመስልም። እንግዲህ ፋኖ አንድ ባለመሆኑ እነዚህ ስመጥር በውጊያ በግንባር እንዲሁም ደግሞ በፊት ለፊት ውጊያዎች ያልተሸነፉት አሁን ለምንድን ነው በጠላት እጅ በቀላሉ ተጋላጭ የሆኑት የሚለው ጉዳይ የቀጠና የይዞታ አለመናበብ እንዲሁም ደግሞ የሽፋን የስጋት የአንድነት ዘመቻዎች በጋራ ባለመደረጋቸው ከውስጣዊ ስጋት የሚመነጩ በርስ በርስ አንድነት ምክንያት አንድ ባለመሆናቸው ይሄ የፈጠረው ችግር ተጋላጭ እያደረጋቸው ነው የሚገኘው። ስለዚህ ፋኖ እንግዲህ አሁን ታገለታለሁ ለሚለው ሕዝብ ብቻ ሳይሆን ለራሱም ህልውና ሲል አንድ መሆን ያለበት ጊዜ ካለ አሁን ነው። ከዚህ በላይ እነዚህ ጀግኖች እንግዲህ በብልጽግና እንደዚሁ እንዲሁም ደግሞ በጎንጆች ፍትጊያ በወደቁ ቁጥር ማን ነው የሚቀረው? የሚቀረውን ሳይል ማን ነው የሚጠብቀው የሚለው ጉዳይ ለራሱ ለፋኖ የሚታይ ነው። ስለዚህ የሚታው ጉዳይ ነው። የፋኖ ሰራዊት ከዚህ በላይ የግዴታ ውዴታ አድርጎ ሳይሆን ምርጫ የሌለው ብቸኛ አማራጭ አድርጎ አንድነቱን በግፊት ማምጣት አለበት። በተለያየ የስልጣን የጥቅም የአውራጃዊ የመንደር የተለያዩ ፍላጎቶች ሰራዊቱ አንድ እንዳይሆን በተለያየ መንገድ ከውጭም ከውስጥም በሚገፋፉ ኃይሎች የፋኖ ሰራዊት ተበትኖ ተጠቂ እንዲሆን እያደረጉ ያሉትን አመራሮቹ ላይ ራሱ ጥያቄዎችን ማንሳት፣ ፋኖ ወደ አንድነት መምጣት አለበት ለራሱ ምልውና ትግሉንም ለማሸነፍ የሚለው የፋኖ ሰራዊት በውል ሊመለከተው ሊገነዘበው ሊያነሰው የሚገባ ጉዳይ ነው ይህ እንግዲህ በተለያየ ጊዜ ከእርስ በርስ ሽኩቻዎች የደረሰው እልቂት፣ የደረሰው ጉዳት አለ። አሁን ደግሞ የበለጠ ተጋላጭነት እየጨመረ ነው የመጣው። ይህንን ሀቅ ሳያድበሰብሱ መውሰድ ለመፍትሄው የተሻለ ነው የሚሆነው እንግዲህ ማለት ነው ፈልገው። በዚህ ከጉዳዩ ጋር በተያያዘ ወደ ሌሎች መረጃዎች ነው የምሄደው። ወደ ሌሎች መረጃዎች ሲሄድ የአሜሪካው አምባሳደር አምባሳደር ማሲንጋ በአዲስ አበባ የሚገኙ የአሜሪካ ኤምባሲ ኢትዮጵያ ከእርዳታ እንድትላቀቅ ጥሪ አቅርበዋል። እንዲሁም ደግሞ ኢትዮጵያን የጸጥታ ሁኔታ በተመለከተም እንደዚሁ አስተያየት ሰጥተዋል። ዛሬ ሪፖርተር በእሁድ እትም ይዞት በወጣው መረጃ መሰረት ኢትዮጵያን ከእርዳታ ተላቀው ራሳቸውን እንዲችሉ አምባሳደሩ አሳስበዋል። አምባሳደር ማሲንጋ ለኢትዮጵያ መሬት ላይ ያለው ሁኔታ ሊመቻች ይገባል፣ ዘላቂ መፍትሄም ማምጣት ያለበት መሬት ላይ ዜጎች ሰርተው እንዲለወጡ ማድረግ ሲቻል ነው ብለዋል። ተፈናቃዮች ወደ ቃያቸው ተመልሰው ከእርዳታና ከድጋፍ ነፃ ሊሆኑ ይገባል ብለዋል። አሜሪካ እርዳታ ማቅረቡ አኩራት የሚሰማት ቢሆንም ይህ ግን መቀጠል የሌለበት ጉዳይ እንደሆነ አምባሳደሩ በግላቸውም አሳስበዋል። የአሜሪካው ትልቁ የእርዳታ አቅራቢ ድርጅት ዩኤስአይዲ ሙሉ በሙሉ ድጋፉን ያቋርጣል ብዬ አላስብም የሚል እንደዚሁ በዚህ መግለጫቸው ላይ አንስተዋል። እንደ ሪፖርተር ዘገባ ጉዳዩ ግን በቀጣዩ ሐምሌ ውሳኔ ያገኛል ብለዋል። አሁንም ሰባ ሰባ ፐርሰንት የሚሆነው የአሜሪካ እርዳታ በተለያዩ ሀገራት እንደቀጠለ እንደሆነ ከእርዳታ ጋር በተያያዘ በሰጡት ማብራሪያ ገልጸዋል። የኢትዮጵያን የጸጥታ ሁኔታ በተመለከተ በአማራና በኦሮሚያ ክልል ጦርነትና ግጭት እስካልቆመ ድረስ ኢትዮጵያን የሚፈልጉትን ሰላም ማምጣት አይችሉም ብለዋል። እንግዲህ ጉዳዩ በዚህ ልክ አሳሳቢ መሆን ነው እየገለጹ የሚገኙት ። ግጭቶቹ ለህዝብ ቅድሚያ በመስጠት መፍትሄ ሊያገኙ ይገባል። በግጭት ውስጥ የሲቪል መብቶች፣ የፖለቲካ መብቶች፣ የሚዲያ እና ሌሎች የፖለቲካ ምህዳሮች ሊሰፉ አይችሉም። በግጭት ውስጥ ካሉ ድረስ የመስፋት እድል የላቸውም መፍትሄው ሕገ መንግስታዊ መሆኑን ሁሉም ሊገነዘበው ይገባል ሲሉ ነው ጥሪ ያቀረቡት አምባሳደሩ። እንግዲህ ባለፈው ለመንግስት በራሱ ህዝብ ላይ የሚፈጽሙ ድሮን ጭፍጨፋ እንዲያውቁ ምንም እንኳ መልእክቱ ወዲያውኑ እርማት ወይም ደግሞ ማስተካከያ ቢደረግበትም፣ እንዲሁም ደግሞ ለፋኖም እውነተኛ ዓላማ ካላችሁ የሰላም መንገድና ሀሳባችሁን አቅርቡ በሚል በለኦነግ ሸኔ ታጣቂዎች እንደዚሁ የተጀመረው ድርድርና የሰላም ውይይት እንዲቀጥል በሚል ጥሪ ማቅረባቸው ይታወቃል። በወቅቱ እንግዲህ ከኦነግም ከፋኖም ምላሾች ተሰጥተዋል። ከዚህ ጋር በተያያዘ ምላሽ ማግኘታቸውና ቅድመ ሁኔታዎችን መመልከታቸውንም አምባሳደሩ ገልጸዋል። ወደ ሌሎች መረጃዎች ነው የሚሄደው። ወደ ሌሎች መረጃዎች ሲሄድ በዚህ ሰዓት ካያዝኳቸው መረጃዎች መካከል በዋናነት ከምንመለከተው መረጃ መካከል በሱዳን የሚገኘው የህወሓት ታጣቂዎች አመፅና በወታደራዊ መሪዎቻቸው ላይ የግድያ ሙከራ አድርገዋል የሚለው መረጃ ይገኝበታል። ወደ መረጃው እሄዳለሁ። በሱዳን የሚገኘው የህወሓት ታጣቂዎች አርሚ ሰባ በሁለት ኮሮች መደራጀቱን የወጡ መረጃዎች ያሳያሉ። አርሚ ሰባ በሁለት ኮር ተደራጅቶ አንደኛው በወልቃይት ሁመራ በረክ ተብሎ የሚጠራው ወረዳ አቅራቢያ ሸረሪና እና አሸባ ተብሎ የሚጠራው ቦታ ሰፍሮ ይገኛል። ሌላው ደግሞ ኮር ሁለት እየተባለ የሚጠራው የአርሜው ክፍል ደግሞ በሱዳን ውስጥ በተለያዩ ጦርነቶች እየተሳተፈ ይገኛል። ከዚህ ጋር በተያያዘ ነው እንግዲህ አመፅ የቀሰቀሰው ክስተት የመጣው። ዋዲ መድን ተብሎ በሚጠራው በሱዳን ውስጥ በነበረ ዘመቻ እየተሳተፉ የህዋት ታጣቂዎች ናቸው አመፅ የቀሰቀሱት በወታደራዊ አዛዣቸው ላይም እንደዚሁ የግድያ ሞከራ ያደረጉት ተብሏል። በሱዳን ከሚገኙ ሁለት የህዋት ኮሮች ኮር አንድና ኮር ሁለት በተለይ ኮር ሁለት ታጣቂዎቹ አምፀዋል ነው የተባለው። ታጣቂዎቹ ታጣቂ ሰራዊቱ ያመፀው በወታደራዊ አዛዦቻቸው ላይ ነው። ዋዲመድኔ በተብሎ በሚጠራው ቦታ ከአልቡርሃን ጦር ጎን ተሰልፈው ውጤት ያስመዘገቡት እና የጦርነቱን ሁኔታ የለወጡት የህዋት ታጣቂዎች ለዘመቻው ተመድቦላቸው ወይም ደግሞ ቃል ተገብቶላቸው የነበረውን አምስት መቶ ሺህ የአሜሪካ ዶላር ወይ ደግሞ በኢትዮጵያ ከሰባ አምስት ከሰማኒያ ሚሊዮን የሚገመት ገንዘብ በእጃችን አልገባም ገንዘቡ በሚል ነው ያመፁት። አምስት ዶላሩ ለታጣቂዎች አልደረሰም ለታጣቂ ሰራዊቱ ክፍያ እንዲከፈላቸው ጠይቀው መልስ በማጣታቸው ነው አመፅና እንዲሁ ነው ባለቆቻቸው ላይ ተኩስ የከፈቱት ተብሏል። ቀደም ብሎ የ18 ወራት በቅጥረኝነት የተዋጉበት የታጣቂዎቹ ደሞዝ አልተከፈለም። ይህም በአጠቃላይ 12 ሚሊዮን ዶላር ይደርሳል የሚሉት የመረጃ ምንጮች ይህ ገንዘብ ለሰራዊቱ ወይም ደግሞ ለታጣቂዎቹ አልደረሰም። ለታጣቂዎቹ የተከፈላቸው የሶስት ወራት ደግሞ 900 ዶላር ወይም ደግሞ በወር 300 ዶላር ብቻ ነው። ይሄ ክፍያ እንግዲህ ለእያንዳንዱ ታጣቂ ከ7600 እስከ 12200 ዶላር መድረስ ከነበረበት ውስጥ 900 ዶላር ብቻ ነው እየተከፈላቸው እንግዲህ ወደ 11000 ዶላር ገደማ አልተከፈላቸውም። ታጣቂዎቹ የሱዳን ጦር አዛዦችንም መጠየቃቸውን የመረጃ ምንጮቹ ገልጸዋል። እኛ ክፍያ ፈጽመናል፣ ከአዛዦቻችሁ ጋር ተነጋገሩ የሚል ነው እንግዲህ የአልቡርሃን የጦር ሰዎችን ምላሽ የሰጡት። በቅርብ አዛዣቸው ላይ የግድያ ሙከራ ያደረጉት ይህንን ከሰሙ በኋላ ነው። ይህንን የግድያ ሙከራ ያደረጉት ታጣቂዎች ተረሽነዋል ነው የተባለው። በሰራዊቱ ውስጥም እንደዚሁ አመጽ ቀስቅሰዋል የተባሉትም አሁን በስርዓት ላይ ይገኛሉ ተብሏል። መቀሌ የሚገኘው ፍሳህ ማንጁስ ጉዳዩን ይዞታል ያሉት የመረጃ ምንጮቹ፣ ጀኔራል ሙዘይ ሙዘይ መኮንን ግደይ ሀይሉ በዚህ ጉዳይ ላይ በቀጥታ ተሳታፊ ናቸው ብለዋል። ኮራ እንደሚባለው የታጣቂዎቹ ቡድን ሸረሪናና ሀባሽ የተባሉ ቦታዎች ሰፍሮ ይገኛል። አሁን ወታደራዊ ልምድ እያደረገ ነው ኮር ሁለት የሚባለው ግን በሱዳን ጦርነት እየተሳተፈ የሚገኘውና በቅጥረኝነት ለ18 ወራት ካልቡርሃን ጎን ተሰልፎ ጀነራል መሐመድ ደጋሎን ወይም ደግሞ ሀማቲን እየተዋጋ የሚገኘው ነው። በተለይ ዋዲ መድን የተባለውን ወሳኝ ቦታ ከሱዳን ጦር ተሰልፎ በመዋጋት ይህንን ቦታ የሱዳን ጦር እንዲቆጣጠር ወሳኙን ድርሻ ተወጥቷል የተባለ የህወሀት ታጣቂ ቡድን አርሴፍ አካባቢን ከለቀቀ በኋላ ወደ ብሉናይል ግዛትም እንደዚሁ ተዛውረዋል። ይሄ ኮር ሁለት ነው የተባለው። መድኔ ላይ በተደረገው ልብ አስጨራሽ ውጊያ ከሱዳን ጦር ጎን ተሰልፎ የተዋጉት ታጣቂዎች በጦርነቱ ልዩነት ፈጥረዋል። ይህን ስትራቴጂክ ቦታ የሱዳን ጦር እንዲይዝ ያደረጉት እነሱ ናቸው ብለዋል። በዚህ ውስጥ እንግዲህ በርካታ ታጣቂዎችም እንደዚሁ እንደዚሁ መሞታቸውን የመረጃ ምንጮች ገልጸዋል። በመድኔ በነበረው ውጊያ ሰባ አንድ የህወሃት ታጣቂዎች እንደዚሁ ህይወታቸው አልፏል። ሌሎቹ ደግሞ ቆስለዋል ነው እየተባለው በዚህ በተለይ መድን ከነበረው ውጊያ ባሻገር ከሰባ አንድ ታጣቂዎች ባሻገር ወደ 84 የሚደርሱትም እንደዚሁ ቆስለው 94 የሚደርሱትም ቆስለው በገዳሪፍ እና ሸኮን ተብሎ በሚጠሩ ሁለት ወታደራዊ ካምፖች ውስጥ ይገኛሉ። በቂ ህክምናም እያገኙ አይደለም። በስቃይ ውስጥ ይገኛሉ ነው የተባለው። ሸኮን እና ገዳሪፍ ተብሎ የሚጠሩ ሁለት ቦታዎች ላይ ወስለኛ ታጣቂዎቹ ሰፍረው ይገኛሉ። 18 ወራት ደሞዛቸው ለልዩ ኦፕሬሽን ውል የተገባላቸው 17 ሚሊዮን ዶላር፣ በአጠቃላይ 250 ሚሊዮን የሚገመት የኢትዮጵያ ገንዘብ በነ ፍሳሐ ማንጁስ በኩል ገንዘቡ ተበልቷል የሚለው ታጣቂዎቹ እንዳስቆጣቸው ለው ኮር ሁለት የሚባለው የሰራዊት ታጣቂ አደረጃጀት በሱዳን ጦር እንዲከበብና አመፅ ያስነሱት ላይ እርምጃ እንዲወሰድ ፍሳሐ ማንጁስ ለሱዳን ጦር ትብብር ጥሪ አቅርቧል ተብሏል። ትብብር ጥያቄ አቅርቧል። የአምፅ ዋል የተባሉትና ኮሩ እንዳይንቀሳቀስ ተደርጓል። የሱዳን ጦር የሰጠው ምላሽ ደግሞ አሁን ለታጣቂዎች የሚደረገውን የጥይት ድጋፍ ለጊዜው እናቆማለን፣ እነሱን በከባ ውስጥ ማስገባት በመያዝ እርምጃ መውሰድ ግን ይህንን አናደርገውም የሚል ምላሽ ነው የሰጠው። ለታጣቂዎቹ የሚሰጠው የጥይት ድጋፍ ግን ይቆማል፣ እርስ በርስ እንዳይዋጉበት ብሏል ነው የተባለው። የሱዳን ጦር በሱዳን የሚገኘው እንግዲህ የህወሓት ጦር ከፍተኛ ወታደር አዛዦች መካከል ጀነራል ሙዘይ መኮንን፣ ጀነራል ወዲ ፊደል ኮሎኔል ተወልደ ፣ ኮሎኔል ይርጋ ፣ ኮሎኔል ምሩዝ እንዲሁም ደግሞ ኮሎኔል እዝራብ ይገኙበታል። እንግዲህ አርሚ ሰባ ተው የሚጠራው በሁለት ኮር የተደራጀው የህወሓት ታጣቂ እንግዲህ በአመራሮቹ ላይም ግድያ ሙከር አድርጓል የተባለው ከዚህ አንጻር ነው። ለሌሎች መረጃዎች ሲቀጥል በትግራይ ደቡባዊ ዞን የነበረው የትግራይ ዋና አስተዳዳሪ ከኃላፊነት ተነስቷል ተብሏል። የደቡባዊ ዞን ዋና አስተዳዳሪ እና የነጌታቸው ቡድን ደጋፊ ነው በሚል በተደጋጋሚ በነደብረ ጽዮን በሚጠሯቸው ስብሰባዎች ላይ የካቢኔት ስብሰባዎች እንደውም የክልሉ የተለያዩ ጉዳዮች ላይ አይሳተፍም በሚል እስካሁን ስሙ ሲጠቀስ የነበረው እና የነጌታቸው ብርቱ ደጋፊና የነጌታቸው ዋና ቀጠና ነው የተባለው ቀጠና ደቡባዊ ዞን ነደብረ ጽዮን ከኃላፊነት አባረዋል። ሀብቱ ኪሮስ የተባለው የዞኑ አስተዳዳሪ ከኃላፊነቱ ተነስቷል። እርምጃም እንወስድበታለን እሱን ተከትሎ የሚያምፁ ካሉ በሚል የደብረጽዮን ቡድን መልእክት አስተላልፏል ነው የተባለው። ሀብቱ ኪሮስ በእነ ደብረጽዮን ቡድን በሌላ ሰው ዝናቡ ገብረመድን የተባለ ሰው ከነ ደብረጽዮን ቡድን ተክቶታል ነው የተባለው። እንግዲህ እነ ጌታቸው ረዳ ቡድን የነበረው ተባሯል። እነ ጌታቸውን በዚሁ እንግዲህ አጠቃላይ ያላቸውን የፖለቲካ ይዞታ እያጡ ስለመምጣታቸው ያሳያል። ጀኔራል ታደሰ ወረደም ምክትሉ አለም ገብረ ውሃድ ሆኖ ተሹሟል የሚሉ መረጃዎች ወጥተዋል። ወረዳና ዞኖች በቀጥታ ከአለም ገብረ ውሃድ ጋር እንዲገናኙ ከዛ ያለፉ ጉዳዮች ካሉ ግን የጀነራል ታደሰ ወረደ ከፌዴራል መንግስቱ ጋር ብቻ እንዲገናኝ በትግራይ የውስጥ ጉዳይ ላይ አለም ገብረ ውሃድ ሚናውን እንዲወጣ በሚል የጀነራል ታደሰ ወረደን ስልጣንም እንደዚሁ እነ ደብረ ጽዮን ገድበዋል ነው የተባለው። ጀነራል ታደሰ ወረደ የሰራዊቱ አዛዥነቱን እንዲያስረክብና ከጀነራል ምግብ ወይም ደግሞ ጀነራል ዮሐንስ አንዳቸው የትግራይ ታጣቂዎች አዛዥ እንዲሆኑ የቀረበውን ሀሳብ አልተቀበለም። በዚህ ምክንያት አቅም አልባ ወይም ደግሞ ስልጣንና ጉልበት እንዳይኖረው ታደሰ እየተደረገ ነው ሲሉ የመረጃ ምንጮች ገልጸዋል። በቀጥታም ሆነ በተዘዋዋሪ ሁሉንም መዋቅሮች በደብረ ጽዮን የሚመራው ቡድን እጁ እያስገባ እንደሆነ የወጡ መረጃዎች ያሳያሉ። ወደ ጠለምት ስንሄድ በጠለምት ቀጠናም እንደዚሁ በተፈናቃይ ስም ጠለምት ገብተው የነበሩ የህዋ ታጣቂዎች ለአስቸኳይ ክተት ተጠርተዋል። ታጣቂዎቹ አዲገብሩ ተብሎ የሚጠራ ቦታ በአስቸኳይ ክተት ተጠርተው ወደዛ ቦታ ተንቀሳቅሰዋል ተብሏል። ሰሞኑን ተወካዮቻቸው ሽሬ ሂደው ጦርነት እንዲቀሰቅሱ እና የትግራይ ታጣቂዎች ድጋፍ እንደሚያደርጉ ቃል ተገብቶላቸው ትእዛዝ ከተላለፉ በኋላ በሁሉም ታጣቂዎችና ሚሊሻዎች ከነትጥቃቸው ከጠለምት ቀጠና ወጥተው አዲገብሩ የሚባል ቦታ ክተት እንዲገቡ ታዟል። ከዛሬ ጀምረው ወደ ቦታው እንዲንቀሳቀሱ ጥሪ ተደርጓል ነው የተባለው። እንግዲህ ጉዳዩ ምን እንደሆነ የአካባቢ መረጃ ምንጮች እየተከታተሉት ነው የሚገኙት። አሁን ክረምቱ ከመግባቱ በፊት ዘመቻ እናደርጋለን የሚል በነ ደብረ ጽዮን ቡድን ያለው እንቅስቃሴ ምናልባት ይሄ ማሳያ ሊሆን ይችል ይሆናል። ወደፊት መረጃውን እየተከታተልኩ ወደ እናንተ የማደርስ ይሆናል። ወደ ግንባር መረጃዎች መለሳለሁ። ወደ ግንባር መረጃዎች ስመለስ መራቤቴ ዛሬ ረፋድ በተራራማ ስፍራዎች ላይ ከባድ መሳሪያ ድብደባ ሲደረግ አርፍደዋል። በድብደባዎቹ የደረሰው ጉዳት አልታወቀም። ከማለዳት ጀምሮ ነው ይህ ድብደባ ሲደረግ የነበረው የተወሰኑ የአርሶ አደር መኖሪያ ቤቶች አራት የሚሆኑ በዚህ ጉዳት ደርሶባቸዋል በሰዎች ላይ ደርሰው ጉዳት አልታወቀም ተብሏል ይሄ የሆነው ይላሉ የመረጃ ምንጮች በልባሌ ተብሎ በሚጠራው ቦታ የተፈጸመውን ጥቃት ተከትሎ በዚህ በተፈጸመው ጥቃት በርካታ አዲስ ምልምል ወታደሮች አልቀዋል ነው ያሉት የመረጃ ምንጮቹ ከእንሳሮ እና ከአለም ከተማ የመጡ ይህንን ተከትሎ ለዚህ አጸፋ በሚል የመንግስት ኃይሎች ከባድ መሳሪያ ድብደባ እያደረጉ የሚገኙት ብለዋል ዘመቻውን በተመለከተ እንደዚሁ ወደ ፋኖ እጅ የሰጡ የምልምል ሰራዊት አባላት የሚነግሩን ሌላ ነው። መሬት ላይ ያለው ሁኔታ ግን የተለየ ሆኖ ነው ያገኘ ነው። ወደ ውጊያ ስንሄድ አምስት የማይበልጡ ጽንፈኞች ናቸው ያሉት። ስለዚህ በአንድ ቀን ደብሳችሁ በአንድ ቀን ድል ታደርጋላችሁ ተብለን ነው ወደ ዘመቻ የገባ ነው። ስንገባ ግን የሚገጥመን ጉዳይ የተለየ ነው። በኮር በዝ የተደራጀ የፋኖ ኃይል ነው እያገኘን ያለ ነው። 24 ሰዓት መዋጋት የሚችል ቀልጣፋ ተዋጊዎች ናቸው የፋኖች የሚል እንደዚሁ አስተያየት ሰጥተዋል። ትጥቃቸውም እንደተባለው አይደለም ባዶ እጃቸውንና እንዲሁም ኋላ ቀር መሳሪያዎችን የያዙ ተብለን ነበር የተነገረን። አሁን ግን ሞርተር ድሽቃን ጨምሮ ሌሎች የቡድንና የነፍስ ወከፍ መሳሪያዎችን የአውቶማቲክ መሳሪያዎችን ፋኖ ታጥቋል ነው ያሉት ስናይፐርና ብሬን ጨምሮ በዚህም እንግዲህ የመሬት ላይ የምናገኘውና የተነገረን የተለያየ ነው በሚል ሰባት የሚሆኑ ምልምል ወታደሮች ከነትጥቃቸው እና በጀላያቸው ወደ ፋርኖ ተቀላቅለዋል። አራቱ ከነትጥቃቸው ሲሆን ሶስቱ ደግሞ በጀላያቸው እንደተቀላቀሉ ነው መረጃዎቹ የሚያሳዩት። ወደ ደቡብ ጎንደር አዲስ ዘመን ስንሄድ አዲስ ዘመን በሚሊሻ አባላት የተለያየ ዝርፊያ እየፈጸሙብን ነው ሲሉ የከተማ ነዋሪዎች ለኢትዮ ፎከስ ተገልጸዋል። ሞባይል ይዘርፋሉ፣ እገታ ይፈጽማሉ በየምሽቱ በየቤቶች እየገቡ ድብደባ ይፈጽማሉ። በየሆቴሎች እየገቡ ክፍያ አንፈጽምም በሚል በነፃ የሆቴሎችን የተለያዩ አገልግሎቶችን ያገኛሉ። እነዚህ ሚሊሻዎች ካገኙ በኋላ ግን ክፍያ አይፈጽሙም። ይህንን በተመለከተ ነዋሪዎቹ ለመከላከያ ኮማንድ ፖስት አስተባባሪ በተደጋጋሚ ቅሬታ ብናቀርብ መፍትሔ አላገኘንም ብለዋል። ዛሬ ሌሊት እንደውም የሚሊሻ አባላቱ ሌሊቱን ከፍተኛ ተኩስ ተኩስ ነበር ያደሩት ይህን እያደረጉ ያሉት ደግሞ ግርግር ፈጥረው ዝርፊያዎችን ለመፈጸም ነው ሲሉ ነው የገለጹት። ጎንደር ዙሪያ ወረዳ ላምባ አርባ ተብሎ የሚጠራ ቦታ ዛሬ ማለዳ ውጊያ ሲደረግ አርፍደዋል። በውጊያው የደረሰው ሰብአዊ፣ ቁሳዊና ወታደራዊ ጉዳት አልታወቀም ብለዋል። አምስት ያርሶ አደር መኖሪያ ቤቶች ግን ተቃጥለዋል ከነሙሉ ንብረታቸው ተብሏል። ይህ ጎንደር ዙሪያ ነው። ወደ ምስራቅ ጎጃም ስንሄድ ምስራቅ ጎጃም ደብረ ወርቅ ከተማ አቅራቢያ እንደዚሁ ዛሬ ማለዳ ውጊያ ተደርጓል። ረፋዱን ከማለዳ አንድ ሰዓት ጀምሮ የተደረገው ውጊያ ከፍተኛ ሰብአዊ፣ ቁሳዊ፣ ወታደራዊ ጉዳት ደርሷል። በዝርዝር አልታወቀም። በተለይ ወፍና አብራጅ ተብሎ በሚጠራ ቦታ በነበረው ውጊያ ጉዳቶች ደርሰዋል። ብርቱ ውጊያም ተደርጓል ነው ያሉት። በተመሳሳይ ምስራቅ ጎጃም እዚሁ ሸበል በረንታ ወረዳ በለድ ተብሎ የሚጠራ ቦታ እንደዚሁ ከሌሊቱ አስር ሰዓት ጀምሮ በአካባቢው ከፍተኛ ተኩስ ነበር። ተኩስ ውስጥ ከንጋቱ 12 ሰዓት ድረስ ቀጥሎ ነበር የሚሉት የመረጃ ምንጮች። በዚህ በነበረው ተኩስ የደረሰውን ጉዳት አላወቅንም። አመሻሹም ግን በተለያዩ አቅጣጫዎች የመንግስት ወታደሮች ሚሊሻ፣ አድማ ብተናና መከላከያ እንቅስቃሴ ያደርጉ ከቆዩ በኋላ ነው ሌሊት በአካባቢው ከፍተኛ ተኩስ የተሰማው ሲሉ ነው የገለጹት። እንግዲህ ለሰዓት ያስኳቸው ከሀገር ውስጥ መረጃዎች እነዚህ ናቸው። ከውጭ የእስራኤልና የኢራን ጦርነት አሁንም ቀጥሏል። ዛሬ ጦርነቱ እንደቀጠለ ነው። እስራኤል 720 በላይ የኢራን ወታደራዊ ይዞታዎችን አጥቅቻለው ድብድብ ያለው ብላለች። 720 የሚሆኑ ወታደራዊ ቦታዎች ላይ ጥቃት መፈጸሙን የእስራኤል መከላከያ ሚኒስትር አስታውቋል። ይሄ እንግዲህ ዛሬ የተፈጸመውን ጥቃት ሳይጨምር ነው። ኢራን ደግሞ በበኩሏ ከስሳ በላይ የእስራኤል ይዞታዎችን እንደዚሁ አጥቅቻለው አጸፋዊ ምላሽም ሰጥቻ አለው ብላለች። ኢራን ድብደባው እንዲቆም ዓለም አቀፍ ማህበረሰቡን ጠይቃለች። እስራኤል እስራኤል ከወታደራዊ ሰፈር እስራኤል የኢራናውያን ከወታደራዊ ሰፈሮች እንዲርቁና ድብደባው በቴህራን የሚቀጥል መሆኑን ገልጻለች። እንዲመለሱ ጥሪ እስኪተላለፍ ድረስ ኢራናውያን ወደ ይዞታዎቻቸውና ወደ መኖሪያ ቤታቸው እንዳይመለሱ እስራኤል አሳስባለች። አሁን በኢራን ሚሳይሎች በዚህ ሰዓት ማለት ነው ጠቅላይ ሚኒስትር ኔታንያሁ ትውልድ ቦታቸው እና የወላጆቻቸው መንደር ጭምር በኢራን ሚሳይሎች መደብደቡን የሚገልጹ መረጃዎች ወጥተዋል። የእስራኤል መከላከያ ሚኒስተር ግን ዛሬ የተተኮሱትን ሁሉንም የኢራን ሚሳይሎችን አየር ላይ አክሽፍ ያለው ደግሞ በአየር መከላከያ ጋሻችን በኩል ሁሉንም እንዲከሹ እንዲወድሞ አድርጌያለሁ ነው ያለው። ቀጥሏል ያለ መነጋገሪያ መሆኑ የነዳጅ ዋጋ እንግዲህ ከዚህ ጋር በተያያዘ በከፍተኛ ዋጋ ጨምሯል። የዓለም 22 ፐርሰንቱ ነዳጅ የምታቀርበው ኢራን እንደሆነች ነው መረጃዎች የሚያሳዩት። ከዚህ ጋር በተያያዘ የሁቲ የየመን አማጺዎችም የቀይ ባህር ቀጠናን ለመዝጋት እንቅስቃሴ እያደረጉ ነው። እንግዲህ ዓለም አቀፍ የጦርነቱን ጫና በዚህ ልክ እያሳደገው ነው የሚገኘው። ለዚህ ሰዓት ያስቋቸው መረጃዎች እነዚህ ናቸው። ለተከታተላችሁ እናመሰግናለሁ። በሌላ ተመሳሳይ ብራህ እስከምንገናኝ መልካም ጊ